አሁን ሰው እንዴት እንዴት እያደረገ እንደሆነ ታውቃላችሁ እኔ አሁን በከተማም ሰድ በውጭ ሀገርም ሰዳያቸዋለሁ የአፍንጫ ጉትቻ የሚያደርጉ ሴቶች አሉ ይሄዱና ዝንጀሮን አመስግኑት ዝንጀሮዬ እንደምን አለ ጤናህ ደህና ነው ወይ በጣም ነው ደስ የምትለኝ እናንተ ባለጸጎች ከእናንተ በፊት የነበሩ ባለጸጎች ወዴት አሉ እናንተ በሹመት የምትመኩ ከእናንተ በፊት የነበሩ ሹማምንት የት ወዴት አሉ አሉ ንስሐ እየገቡ ራሳቸውን የሚያመሰግኑት ነገር ንሳ እየገቡ መጀመሪያ ለመናዘዝ መግቢያ ስለ መልካምነታቸውን የሚናገሩ ጽዋ ማህበር ጠጣለው እንትን የሚባለው ቦታ ላይ ያለውን ቤተክርስቲያን እኔና ጎቴና ያሰራ ነው። እንደዚህ ነው ድሮ። አሁን ቀሚስ አድርገው ያጌጡ ነበር፣ ውብ የሆኑ ነበር እናቶቻችን። አሁን ደግሞ ጨርቃቸውን ጥለው እያጌጡ ነው እናቶቻችን። ሰው ለምሳሌ በጣም ኩሩ ነው፣ አይደለም ነው? አይደለም? አይደለም? አሁን እናንተ አትኮሩ አመት ሰርቆ እኮ አንድ ቀን መጽቶ የሚኮራ ሰው አለ አይደለም እንዴ? በደንብ ማለት ነው። አመቱም ሙሉ አመንዝሮ ንሳ በገባ በሳምንቱ የሚኮራል አይደለም ወይ? አለ ኩራት ከሰው ልጅ ተለዩ። ታያውቅ ማንም ሰው ባለችው ነገር ይኮራል። ጆሮው ጂል ሁኖ አፍንጫው ትንሽ መለስ ያለች ከሆነ በአፍንጫው ይኮራል። አፍንጫው ሞኝ ሁኖ አይኑ እንደ ጎላ ካለች በአይኑ፣ እንዲሁ ፀጉሩም ሉጫ በመሆኑ ምን ሰው የማይኮራበታል? ፈልጎ ነው የሚኮራው ፈልጎ እጣቱም ካለች እሷን ቢሆን ለማሳየት በሆነች ነገሩ ሰው ይኮራል። እና ሰው ለምን ይኮራል ታውቃላችሁ? ግን ሰው መኩራቱ ትልቅ ፍጡር ስለሆነ ነው ሰው የሚኮራው። የገድለ ተክለ ሃይማኖት ጸሐፊ ይናገራል። አሁን ተክለ ሃይማኖት እንደተናገሩት አድርጎ ወበይንተዝ ንዚያር እስመ ዝሁረ ዝሁር አለሃ ኮነ ይላል የምንኮራው ለምንድን ነው የሚለው የልዑላን ልዑል ስለፈጠረን ነው ይለን። የሀያላን የትልቆች ትልቅ ስለፈጠረን እንኮራለን ይለን። እግዚአብሔር ልዑል ስለሆነ የእኛም መልካችን በእግዚአብሔር አምሳል ስለተፈጠረ ኦሪት ዘፍጥረት ምዕራፍ አንድ ቁጥር 26 እንደተቀመጠ እግዚአብሔር ሰውን በአራያይ በአምሳሌ ልፍጠር ብሎ ስለፈጠረን የእግዚአብሔር መልክ ስለሆን ታላቁ እግዚአብሔር ስለፈጠረን ሁልጊዜ የሰው ልጅ ታላቅነትን ይመኛል። እና ኩራታችን የምትሰጠችው ለጤንነት ነው። እኔ ይሄ መጠን አይደለም እንድንል ነው። ይሄ አይመጥነኝም ሱታፊ አምላክ ነው። የሰው ልጅ መጨረሻው እግዚአብሔርን መምሰል ነው። መጨረሻው ግን ምንድን ነው? ያችን የተፈጠረበትን ዓላማ ይጫናትና ያበላሻታል። ኩሩነቱ ኃጢአትን ተጸይፎ እግዚአብሔርን ለመምሰል ነው የተሰጠችው። እሱ ግን ለምን ይጠቀምባታል? ሰዎችን ለመናቅ ይጠቀምባታል። እና ሰው የሚኮራው ልዑል እግዚአብሔር ስለፈጠረው ነው። ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ለውበቱ የሚጨነቅ ብቸኛው ፍጡር ማን ነው? ንገሩኝ እንጂ ለምን ይመስላችኋል? ለውበቱ የሚጨነው ብቸኛ፣ አሁን በሬ እስኪ ቆይ እንዴት ነው? እዚህ አካባቢ ታጥብ ያለው ምናምን ይላል ይላል? ፈረስ እንዲሁ እስኪ ጠውኝ ይላል ይላል? ወይ ለፈረስ የተዘጋጀ ሽቶ አለ? የጃፓን የሱዳን የፈረንሳይ የሚባል አለ የለም። ለጅብ ሽቶ አለው አለው? ወይ ኩል አላቸው አላቸው? የላቸው ለውበቱ የሚጨነቀው ማን ነው መሰላችሁ? ማን ነው? እግዚአብሔር ነው። በነገራችንም መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? ያማረ ማለት ነው። አታውቁታላችሁ እስከ ዛሬ መልካም ማለት ምን ማለት እንደሆነ። መልካም ማለት ምን ማለት ነው? ያማረ ነው፣ ውብ ማለት ነው። መልካም ማለት ያማረ ነው። አሁን እዚህ የቃላት መዝገበ ቃላት እያስተማርኩ አይደለም። የቴዎሎጂ ቃል ነው ይሄ መልካም ማለት ውብ ማለት ነው። ብቸኛው መልካም ማለት እንደሆነ እንደሆነ ታውቃላችሁ ኢየሱስ ክርስቶስ ነው። ብቸኛው መልካም ማለት ነው እና ሰዎች ያችን መልካምነት ሲያገኙ ነው ሰዎች የሚረኩት። መልካም ያችን መልካምነት ሄር ሰናይ ሴኒ ለሀዩ እሙሉ ደጓ ለመህያው ውበቱ ከሰው ልጆች ውበት ሁሉ ያምራል ይላል መዝሙረ ዳዊት ምዕራፍ 44 ላይ ሲናገር፣ ውበቱ ከሰው ልጆች ሁሉ ያምራል። እና ብቸኛው መልካም ክርስቶስ ነው ወይም እግዚአብሔር ነው። ሰናይ እግዚአብሔር ለለይት እገስዎ እግዚአብሔር ለፈተና ብሎ መከራ ቢያመጣባቸው ለሚታገሱት እግዚአብሔር መልካም ነው ይላል ትንቢተ ናሆም ምዕራፍ አንድ ቁጥር 7 ላይ ሲናገር። ስለዚህ መልካም እግዚአብሔር ነው። መልካም ክርስቶስ ነው። ሰዎች መልከኛ መሆን የሚፈልጉበት ምክንያት ምንድን ነው? መልካሙ እግዚአብሔር ስለፈጠራቸው ነው። ግን መልከኛ የሚሆኑበት መንገድ ግን የተሳሳተ ነው። ለውበታችን መጨነቃችን በራሱ እኛ መልከኞች ሆነን ስለተፈጠርን ነው። መልኩ ግን ይሄ አይደለም። እኛ እንደምናስበው አይደለም። ሌላ ነው ነገሩ ለዚህ ነው መጽሐፍ ምሳሌ ምዕራፍ 31 ላይ ደምግባት ሐሰት ሐሰት ነው፣ ውበትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ብሎ የሚናገረው። የእኛ መልካችን ግን እግዚአብሔርን መምሰል ናት። የአይን ጆሮ፣ አፍንጫ፣ እግር፣ እጅ አይደለም። እና የሰው ልጅ ለውበቱ ሃያ አራት ሰዓት የሚጨነቅበት ምክንያት ይሄ ነው። ማንኛውም ሳይንስ ይህንን ቢመልሰው ጥሩ ነበር፣ አይመልሰውም። ሰው ለምን ለመልኩ ይጨነቃል? በፍጹም የለም። ሰው ለምን መልከኛ መሆን ይፈልጋል ምንም ሳይንስ ሲጀመር ምን ይባላል መሰላችሁ ሳይንስ ሀውን ነው እንጂ ዋይን አይመልስም ይባላል ምን ማለት መሰላችሁ ሳይንስ እንዴትን ነው እንጂ ለምንን አይመልስም እንዴትን ነው እንጂ ለምንን አይመልስም አያውቀው ለምሳሌ ንገራችሁ ሰዎች ሲተኙ እንዴት እንቅልፋቸውን ንደሚ አይናቸውን ገጥመው እንደሚተኙ ማንኛውም የአይን ስፔሻሊስት ሊነግራችሁ ይችላል። አንዳንድ ሰዎች ደግሞ አይናቸውን ገልጠው እንደሚተኙም ይነግሯቸዋል። እንደ ሰሎሞን አሁን ሰሎሞን ሲተኛ አይኑን ገልጦ ነበር የሚተኙ ሲነቃ ደግሞ ይጨፍነዋል። እና አንዳንድ ሰዎች አንዳንድ ሰዎች አይናቸውን ገልጠው ይተኛሉ የሚለውን ማንም ባለሙያ ይነግራቸዋል። ለምንድን ነው አንዳንድ ሰዎች ግን ገልጠው የሚተኙት ሲባል መልስ የለውም። ይሄ ተፈጥሮ ነው ብሎ ነው የሚመልሰው ማለት ነው። ለምንን አይመልስም። ሰዎች ለውበታቸው የሚጨነቁበት ምክንያት እግዚአብሔር መልካም ነው፣ በመልካሙ እግዚአብሔር አምሳል ስለተፈጠሩ ነው። ስለዚህ ምንድን ነው ሁልጊዜ ውበታቸው አያረካቸው? ለምን ውበታቸው እግዚአብሔር ነው እንጂ ይሄ ስላልነበረ፣ ይህ አይደለም እግዚአብሔርን መምሰል ነው እንጂ ውበቱ። ሁልጊዜ ለዚህ ነው። አሁን ሰው እንዴት እንዴት እያደረገ እንደሆነ ታውቃላችሁ። እኔ አሁን በከተማም ሰድ በውጭ ሀገርም ሰዳቸዋለሁ። የአፍንጫ ጉትቻ የሚያደርጉ ሴቶች አሉ፣ በጣም ብዙ ነው። በቃ እንደው የከንፈር አለ አይጣ ላይ ድረስ ነው። አሉ ሰው አሁን በኦፕራሲዮን ሁሉ መልክ እያበጀ ነው። ፊቱን እየተቀዳደደ ማለት ነው፣ በቢላዋ እየቀደደ መልከኛ ለመሆን ማለት ነው። አይጣል እኮ ነው። ለምንድነው ይሄ ፍላጎት አሁን ቢባል ቢባል፣ ውበቱ ሁሉ አለቀ አለቀ፣ እናቴ እናቴ ድሮ አሁን ቀሚስ አድርገው ያጌጡ ነበር፣ ውብ የሆኑ ነበር እናቶቻችን። አሁን ደግሞ ጨርቃቸውን ጥለው እያጌጡ ነው እናቶቻችን። ወንዱ ሁሉ በዚህ ጉትቻ እያበጀ፣ በዚህ እያበጀ ፀጉሩን እየተሰራ ሹርባ። አሁን አልቋል። እንግዲህ ምን አድርገው እንደሚያጌጡ አናውቅም። ራቁቱም ሆነ አለቀ፣ አለቀ። ሰው ሁሉ አለቀበት። ይሄ ሁሉ እንዲያው እኮ ይገርማል። ግን ይሄ ሁሉ ጨርቅ መጣል መልከኛነት አይደለም። መልከኛነት ክርስቶስን መምሰል ነው። እግዚአብሔርን መምሰል ነው። መልክ ትክክለኛው መልክ ወደ ክርስቶስ መምጣት፣ ጭምትነት፣ ራስን መግዛት፣ ከነፍስ ጋር መታረቅ፣ ለልብ መኖር፣ ለህሊና መታመን፣ ለዘላለማዊ ሕይወት ስራ መስራት መልክ ይሏችኋል። እሱን አያችሁ፣ ይሄ ሁሉ ለካ የሚያሳየው እግዚአብሔር መኖሩን ነው ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ ወይ? ሰዎች ለምንድነው ምስጋና የሚፈልጉት? ይህ ልብ ብላችሁ ጠይቁ። ለምንድነው ሰዎች ምስጋና የሚፈልጉት? ምስጉን እግዚአብሔር ስለፈጠራቸው ነው። እስኪ ሂዱና ዝንጀሮውን አመስግኑት። ዝንጀሮዬ፣ እንደምን አለ፣ ጤናህ ደህና ነው ወይ? በጣም ነው ደስ የምትለኝ፣ እንዲሁ ጎፈሬህ ጥሩ ነው፣ በቆሎ ቆርጠህ ስትበላ፣ ጀግናነ ጀግና ብንለው አሁን ይገባዋል፣ ይገባዋል ወይ? እስኪ ርግብን ሂዱና መስግኗት አቤት እኮ ደስ ስት ይብላችሁ ምንም ፏፏቴውን ሂዱና እስኪ ዘምሩለት ከበሮ ይዛችሁ አይ ፏፏቴ አይ ፏፏቴ ብትሉት አሁን ደስ ይለዋል በፍጹም ሲመሰገን ደስ የሚለው ማን ብቻ ነው ሰው ብቻ ነው ሰው እኮ ነው ለማመስገን ወይ ግሮ ራሱን ለማመስገን የማይጥረው ጥረት አለ መስላችሁ እኔ እኮ ሰዎች ራሳቸውን እንደሚያመሰግኑ ከምደነቅበት ርዕሰ ጉዳይ መካከል ንስሐ እየገቡ ራሳቸውን የሚያመሰግኑት ነገር፣ ንስሐ እየገቡ መጀመሪያ ለመናዘዝ መግቢያ ስለ መልካምነታቸውን የሚናገሩ ጽዋ ማህበር እጠጣለሁ፣ እንትን የሚባለው ቦታ ላይ ያለውን ቤተክርስቲያን እኔና አጎቴና ያሰራ ነው፣ እንደዚህ ነው፣ ይሄን ገዳም ታውቁታላችሁ፣ የዚያን ገዳም የአመት ቀለቡን የገዛሁት እኔ ነኝ፣ እንትን አርጌአለው፣ ከሰው ጋር ጣልቻ አላውቅም ብሎ፣ ከዚያ በኋላ ነው ንስሐውንም ይነግርን አክብር ያዘኝ ነው ነገሩ። እኮ ስታዩት ማለት ነው እንደው እኮ ይገርማል። ሰው ሊናዘዝ መጥቶ ይመሰገናል ራሱን እና እኔ በእነዚያ ሰዎች የምፈርድ መስሏችሁ ነው? አልፈርድም። አቤት ሰው እኔ የራሴ ጭምር ስለሆነ ማለት የሰው መከረኛነቱ ነው የሚያሳየኝ፣ ምስጋና ለመፈለግ እንደው አንዳንዱ ደግሞ እን ሻል ያለው ራስ ክን አመሰገን ካትበሉኝ እንጂ ይለን እንዴት ማንልህ እንዴ፣ እንላለን እንጂ እንዴት ነው ማንልህ ካመሰገን እንላለን ራስሽን አመስጋኝ አይበሉኝ አትበሉኝ እንጂ ለምንድ አንለው። እንዲያው በደንብ አድርጎ በደንብ አሁን ይሄ ደግሞ ጠይም ትሕትና የሚባል አለ። መምህራን ነው እንደዚያ የሚሉት። ጠይም ያለ ትሕትና ምንድን ነው? ቀስ ያለች ናት ትሕትና መሆኑ ትቢት መሆኑ የማትታወቅ ነው። አሁን ለምሳሌ እኔ ውሸታም ነኝ። አሁን ለምሳሌ አሁን ሰው ለሰው ገንዘብ የሚሰጥ ሰው እኔ በጣም ንፉግ ነኝ ቢል ምን ማለቱ ይመስላችኋል? ረለጋስ ነ በሉኝ ማለት እኮ ነው። ሲገለበት ታውቁታላችሁ። እንዲህ እኔ እኔ ምን አርግ ያውቃለሁ። እኔ በጣም ቢላ፣ አሁን አንድ ሰው ምን ማለት ነው? እናንተ ጨመር አርጋችሁ ተናገሩት ነው ነገሩ ማለት። በደንብ አርጎ የመመስገን ፍላጎታችን አቤት አቤት፣ በደንብ አሁን። አንዳንድ ጊዜ ደግሞ አውቀን የእኛ እንዳይታወቅብን ሌላ ሰው በማድነቅ ወደ እኛ እናመጣዋለን። ሌላ ሰው በማመስገን ይጀምርና፣ ገሌ በጣም ጥሩ ነው፣ በጣም ጥሩ ወንድም ነው እንላ ከዛ ቀጥለን ደግሞም እንላለን። እኔ የሚገርመው አውቀዋለሁ እንላለን። ከዚያስ ሶስት ዓመት አብሬው ኑሬ ያለው ከዚያስ፣ ያስጠናሁት እኔ ነበርኩ እንላለን ማለት ነው። በደንብ አርጎ ነው ሰው፣ እንዴት አርጎ እኮ ለራሱ እኮ እንደሚል ታውቃላችሁ። ለምንድ ነው ሰው ምስጋና የሚፈልገው? ነው ምስጋና በጣም ይፈልግ። ሕፃናት ወድቀው ወድቀው መሰበራቸው አይደለም የሚያሳዝናቸው፣ ስለምን ድመ ሰዎች ሰዎች ስለነሱ ምን እያሉ እንደሆነ የሚጨነቁት። ከዛ ቤተሰቡ ጎሽኔ ልጅ፣ አንበሳ ምንም አልሆነም ካሉት እየሳቀ ይነሳል። ይገርም አልኩ። የምስጋናን ጉልበት ተመልከቱት። ሰዎች ቁጭ ጭቃ ዳልጧቸው ወድቀው ተሰብረው ሁሉ ሰው ቀና ብሎ ነው የሚያዩት። ይህ ምንድነው? ሰው ለምስጋና ስለሚጨነቅ ነው። ሰው ለምስጋና የምተፈጠረበት ዋናው ሰው ራሱን የሚያመሰግንበት ዋናው ምክንያት ለምን ይመስላችኋል? ማንም ከተፈጠረው ፍጥረት ሁሉ ምስጋና የሚፈልግ የለም። ምስጉን እግዚአብሔር የፈጠረው ምስጉን ፍጥረት ስለሆነ ነው። መጨረሻ ላይ ይህ ዓለም ሲጠፋ ሰው ምን ያደርጋል? ምን ያደርጋል? ይመሰገናል። ታውቃላችሁ መጨረሻ ላይ ዓለም ሲያልፍ እንመሰገናለን። መንግሥተ ሰማያት ከመግባታችን በፊት የመጀመሪያ የምትሰጠን ምስጋናት ነው። ማነው የሚያመሰግነን? እግዚአብሔር ነው። ምን ብሎ ነው የሚያመሰግነን? ንዑ ሀቤ አንትሙ ቡሩካን፣ እናንተ የተባረካችሁ። የትልቅ ምስጋና ነው እግዚአብሔር መጨረሻ ላይ የሚሰጠን ምስጋና ነው። በማን ነው የምንመሰገነው? በእግዚአብሔር። በማን ፊት ነው የምንመሰገነው? በመላእክት ፊት። ስለዚህ እግዚአብሔር ሰው ሲያመሰግንህ ደስ አይበልህ የሚለው ማን ባመሰግንህ ይሻላል ብሎ ነው። እኔ ባመሰግንህ ይሻላል ነው እንዲበዛልን ስለፈለገ ነው። ነፍጎ አይደለም። አንድ ነጠላ ሰው ከሚመሰግንህ ወይም አይላፍ ከሚያመሰግኑ ግድ የለም ቢሊየን የሆኑ ሰዎች ሁሉ ከሚያመሰግኑ የዚህ ሁሉ ራስ እኔ ባመሰግንህ ይሻላል ብሎ ነው መጨረሻ ላይ አብዝተን ለመመስገን እኮ አሁንም አንመሰግነው። ታውቃላችሁ ምስጋና መጥራት ያለብን ሰው ግን ምስጋናን ባልተገባ መንገድ ይፈልገዋል። ሰው ምስጋናን የሚፈልግበት አክብረ ነው ራሱ እኮ አይበቃውም የሰው ልጅ እረ ይገርማን፣ ልብ ብላችሁ ተመልከቱት። ሰዎች በአንድ አሁን አንድ ንጉስ በሉት ወይም የቤተ ክርስቲያን ሰውም ሊሆን ይችላል። እንዲው ይገርማን፣ አስር ሺህ ሰው ከበሮ ይዞ እየዘመረ ቢቀበለው አንድ ሰው ከመቀመጫው ባይነሳለት፣ ማንንም ያስተውለው ያልተነሳለትን ያን አንዱን ሰውዬን የሚያየው ምስጋና አድነን ከመፈለጋችን የተነሳ ማለት ነው። በአንድ ሰው አንድ ሰው አላከበረኝም ተብሎ አገር ሊያልቅ ይችላል። በባለስልጣናት በአንድ ሰው ምክንያቶች አንድ ሰው ናቀኝ ተብሎ ወይም የናቃቸው ስለመሰላቸው ምክንያት ሰው ክብርን አልጠገብ ብሏል። እውነት ለመናገር ይህ ሁሉ ምንድን ነው ስትሉ፣ የሰው ልጅ በእግዚአብሔር ሊመሰገን የተፈጠረ ፍጥረት ስለሆነ ነው፣ በዚህ ሁሉ የሚሰቃየው። ስለዚህ ምን ማለት ነው ትንሽ ልክ የመኪና ሹፌር መሪውን እንደሚያዞረው የጀልባ ሹፌር መልህቁን እንደሚጥለው፣ ወይም ደግሞ የመርከብ ሰራተኞች ኮምፓሳቸውን እንደሚያስተካክሉ አይምሯችንን ዘወር ማድረግ። ለውበት የሚጨነቀው ለካ በእግዚአብሔር መልክ ስለተፈጠርኩ ያች መልከኛ የመሆን ፍላጎቴ ናት። ስለዚህ እውነተኛውን መልክ ስላጣሁት ነው ሌላ መልክ እየፈለግኩ መከራይንም ማይ ማለት ነው። ክብር ፍለጋ ለካ ምሰቃየው ክቡር እግዚአብሔር ስለፈጠረኝ ነው። ምስጋና ፍለጋ ምሰቃየው፣ ነገሌ ምን አሉኝ፣ ነገሌ ምን አሉኝ ብዬ የምጨነቀው። እንዴ ሰዎች አታዩም እንዴ? ፎቶ ተነስተው ፎቶቸውን በፌስቡክ ለቀው እየገቡ እየወጡ ፎቶቸውን ኮሜንት የሚያዩ ሰዎች አሉ። ስቂት የሚሉ ማለት እንዴት አሉኝ፣ ሰዎቹ ምን አሉት፣ ወደዱት፣ ጠሉት እያለ እረፍት ነስቷቸው ይህ ሁሉ ምንድን ነው? ክብር ፍላጊ ከዚያ ሁሉ ክብር እርግፍ አድርገን ትተን ክብርን ከቦታው ብንፈልግ መልካም ነው። ያ ክብር እግዚአብሔር ነው። ባይድ የወድስከ ዋኳፉከ ሌላ ያመስግንህ እንጂ አፍህ አያመስግንህ ይላል። ነኪር የወድስከ ዋኳፉከ ምን ማለት ይመስላችኋል? ሰሎሞን በምሳሌ የተናገረ ባይድ ያመስግንህ ማለት ዋኳፉ አንተ ራስህን አታመስግን ሌላ ያመስግንህ እንጂ። ሌላ ያለውን ምን ብለው ተርጉሞታል ሊቃውንቱ እግዚአብሔር ለምን ሌላ ለው ሲባል፣ እግዚአብሔር ከዚህ ዓለም በባህሪው ልዩ ነውና ልዩ የሆነ እግዚአብሔር ያመስግን እንጂ እንዳንተ ያለ አፈር ቢያመሰግን አትውደድ። ስለዚህ የሰው ልጅ ምስጋና መፈለጉም ክብር መፈለጉም መልካም ማማር መፈለጉም መልካም፣ መልካምነቱ ግን ከእግዚአብሔር ሲሆን እንዴት መልካም ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን።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 እንዴ፣ መቃብር ውስጥ የሚሾም አለ? ሲያመው ሹመቱ ከህመም የሚያድነው አለ አለ? አጼ ምኒልክን ሹመታቸው ከደው ያድኗቸዋል? የለም። ደብረ ሊባኖስ ነው ጸበሊደው የተጠመቁት። ሲታመሙ ሰረገላ ተሰርቶ ማን ይውሰዳቸው ደብረ ሊባኖስ ተብሎ ይውላችሁ። ጣሊያኖችን የአየር ቦምብ ይዘው የመጡትን ጣሊያኖችን